ቆይት ነው ስሚያ፣ እሺ። ቪዲዮሽን አሁን ሞድሬተር ፍቅር ሜሉ ልካለኝ ነበር ዋትሳፕ ላይ እና አይቼው፣ በጣም ያሳዝናል፣ ግን በዝርዝር እንድታስረጅን እንፈልጋለን። የት እንደምልሽ ኦቲዝም ልጅ አለኝ። የሀያ ሰባት አመት ልጅ የወለድኩት ተደፍሬ ነው። የተደፈርኩት ደግሞ በወንድሜ ነው እና የወንድሜ ልጅ ነው የማሳድገው። እና ያንን ታሪክ ለመደበቅ በጣ ቤተሰቡ በጣም ብዙ ነው የሚታገለው። እና ነገሮችን ደብቀው ለማቆየት ነው የሚፈልጉት። ማንም የሚያግዘኝ ሰው የለም፣ ብቻዬን ነው። ትምህርት ቤት አልወጣም ስቲል ነው እስካሁን ትምህርት ቤት አልሄደም። ነገር ግን ዱላና ዛቻ ማስፈራራቱ ከልጅነት የጀምሮ ነበረ። እየተመታሁ እየተሰደብኩ ምን እያልኩ ነው ያደጉት እና ልጄን መበገብ ስላለብኝ የተወሰነ ስራ ሰራለሁ። ይሰርቼም ስመጣ ልዜ ላይ ብዙ ነገር ደርሶ ነው ማገኘው። ልዜ ላይ ጉዳት ደርሶበት ነው ማገኘው ግን ለማንም የምናገረው ሰው የለም። በቃ አሁን ደግሞ ሰሞኑን ደግሞ የተፈጸመው ድብደባ የልጅ አባት የደበደበኝ ነው። በቃ ገልሻለው ነው ገልሻለው ነው አንቺን ገድዬ ለመንግስት እጅ ይሰጣለው ነው የሚለው እና በቃ እንደዚህ እንደማውራሽ ማውራሽ አይደለም። አሁን ብዙ ማውራት የከበደኝ አጠገቤ ስላለ ነው ልጄ። እሱ ፊት ነው የተደበደብኩት እና በቃ ልጄ ተጎድቷል፣ እኔም ተጎድቻለኝ። አካላዊ ጉዳት በቃ ዛሬ ስልስቴ ነበር የሚሆነው። እውነት ስነግርሽ ማለት ነው በቃ በጠና ነው የተደበደብኩት እና ምንም በቃ በቃ ከአቅሜ በላይ ሆኗል ሀቢባ እንደምና እንዲ እንደማውራሽ አይደለም። ከባድ ነው። ልጅነት የሚያጣውት ህመት የሚያጣውት ልጅ ኔታ ያጣውት ልጅ ስቲናው ትምህርት ቤት አልገባም እድሉን አገኝና ማስተማር እድሉን አገኝና ፋይናንስ አቅም ያጥረኝና ልጅ ያልወጣ የሚቀየር ልጅ ይዤ ነው ያለሁት እ እና ያ ቤተሰብ ክብሩን ነው የሚያስቀድመው። ለቤተሰብ ክብር ተብሎ የኔ ህይወትና የልጅ ህይወት በአንድ አጥር ውስጥ ተከልሎ ነው ያለው። ቤት ሀገርትን ምንም የለም የምትሉ ይህ የራሷ አካውንት አይደለም። በሰው አካውንትን የመጣችው የእሷ ስልክ እምቢ ስላላት በራሷ አካውንት ስትመጣ ታያላችሁ የምትለውን ቪዲዮዎች እ በጣም አዝናለሁ ስለደረሰብሽ ነገር የሚያሳዝልት ነሄድ ያለሁት ምናልባት ከማየት ከፈለግሽ አጠገቤ ነው ያለው የምታየው ከሆነ በጣም የሚያሳዝን ልጅ። እሱ ፊት መደብደብ ሳይኮሎጂካሊ ተጎድቶብኛል። ለዚ ሊሞትብኝ ይችል ነበረ። ሁን በግ የሰፈሬነትናት አይታ ነው አንቺ ጋር አይሰማ እሷ ጋር ቤት እንዲሁ ታምንት ሆኖኛል አይደል ስድስት ቀን ሆኖኛል ከተደበደብኩ እና የተቸገረኝ ታሞብኝ፣ በጣም ደግሞ የሚያሳዝን አክቲቭ ልትሄጂ ያለሁት ግን እኔ ብቻ ነኝ የምቀይረው። እኔ ሰወጣ ድብደባለ እኔ ሰወጣ ሁሉም ይደበድበዋል፣ ሁሉም ይመታዋልና ልክ ስም መነስ ምን እንደሆነ እንደሚመጥ እንደሚቀር አላውቅም። የእናትና አባት ትሪት ማድረግ እንዳለብኝ በቃ ሀላፊነት እንዳለብኝ ነው። እንኖርበት የነበረው ክፍል ጥብብ ብላ ይሁን በጣም ተጨናንቆ ውሃ ተፋ ነበረ ቤቱ እና ዋጋ የተነሳ አልጋችን ፍራሻችን ሁሉም ነገር ውሃ ነው የሚሆነው። እና የጸባችን መንስኤ ወንድሜ ሊደበድበኝ የቻለበት ምክንያት እናቴን በጣም ተማጽኜ ወደ ቤት እንድገባ አደረኩኝ። ወደ ውስጠኛው ቤት ወእናትሽን አስወጥተሽ ወደ ውስጠኛው ቤት ገብተሻለ ገልሻለሁ በቃ አንቺ ገድጌ ለመንግስት እጅ ይሰጣለሁ። ከድሮም ጀምሮ ነው እርጉዞኛ የጀምሮ ደበደብ ነበረ አለኝ። አባት አለኝ ግን አባትም ሳይድ የሚያደርገው የወንድ ስለሆነ ወደዛም ሳይድ የሚደረገው አይዞሽ አትባይ። ልጅሽ ይጎሳጦላል፣ ልጅሽ ይጎዳል። ግዴታ ደግሞ መስራት አለብኝ። መድኃኒት አለብኝ በየወሩ የሚወስደው እሱ፣ የራሴ መድኃኒት አለ። መመገብ አለብኝ ሰርቼ የተወሰነ ስራ ሰርቼ እስከመጣ እዚህ ተጎድቶ ያገኛለሁ። ሲከፋኝ እናገራለሁ። ልጄ ሲመታ እናገራለሁ። ምክንያቱም አፍ የለውማ እሱ አንደበት የለውማ እኔ ነኝ የምናገርበት። ስናገር እንደሌላ ነገር ነው ተደርጌ የተቆጠርኩት። ለዛሬ ሁሉ ድብደባ የደረሰብኝ አባዬ በዛ ላይ ያመኛል። በሞት እንኳን ማን እንደሚረከበኛ አላውቅም፣ አላቅም ልዜ ለመግደል ራሴን ለመግደል በጣም ብዙ ሞክሬ ነበር፣ ግን አልተሳካም። በቃ እግዚአብሔር የወደደውን ያደረገዋል። አልሞት አለን። እሺ ምን ላድርግ? ቆያትይሽድን ሰጭ የናት ያባት ቀሽ ነ ላ አትሊስት እንደው አስራ አምስትና ተከታታይ እድሜ ላይ ነው የነበር ነው። አስራ አምስት አስራ ስድስት አካባቢ ተከታታይ እድሜ ላይ ነው የነበር ነው። ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬያለሁ። ቤተሰብ በጥያቄ ውስጥ አድርጊልኝ። በአስራ አምስት እያልኩሽ ለቤተሰቦችሽ ቀጥታ ሄደሽ ወንድሜ ደፈረኝ ብለሽ ነግረሻቸዋል? ለእናትና ለአባትሽ ቁጭ አድርገሽ ተናግሬያለሁ። ወደ ሚዲያ ለመውጣት በጣም እድሜ የማይፈቅድም ልጅ ነኝ ተማሪ ነኝያገኛ ተማሪነ ቆንስታ መትሽ ወንድምሽ ሲደፍርሽ ለቤተሰቦችሽ ስትነግሪያቸው ወደ ህግ ይዘውልሽ ሄዱ ወይስ ምን አደረጉልሽ? ወደ ህግ ይዘውልኝ አልሄዱም። የድሮ ቤተሰብ ታውቂዋለሽ። የቤተሰቡ ክብር ስለሚፈልግ ሚስጥር ነው ያደረጉት። ሚስጥር አድርገው ጸጥ ብለው እንዲወደን ተ ስም በይ ተባልሽ አይደል? ስም በይ ተባልሽ። እርግዝና ሲፈጠርስ ምን አልሻቸው? እሱን ማለት መጀመሪያ እንደተፈርስ የነገርሻቸው ወይስ እርግዝና ሲፈጠር ነገርሻቸው? መቼ ነው ኤግዛክት የነገርሻቸው? ተናግረን ነ እርግዝናም ሲፈጠር እየደበደቡ ሲያስቸግሩኝ መጀመሪያ እንዲቃላ የሆነችው አንቺ ሰ ልክ ተናገርሽ፣ በትኩሱ ወይስ እርግዝና ሲፈጠር? ልክ እንደተፈጠረ የተናገርኩት። እሺ ምን አሉ? በቃ አፍሽን ዘግተሽ ኑሪ፣ ዝም ብለሽ ኑሪ ሁሉም፣ ማንም ከቤተሰቦ፣ አንድም ወንድም ከጎንሽ የቆመ የለም። ሙሉ ቤተሰቡ ዝም እንድት ያፍሽ እንድትዘጊ ነገሩሽ? አው እህቴ፣ በተለይ የመጀመሪያ እህቴ፣ አሁን በህይወት የለችም ሞታለች፣ አለች እሷ በቃ አፍሽን ዘግተሽ ኑሪ። ደግሞ አጋጣሚ እርጉጥ እንዳረገዝኩ አያስታውቅም ሰውነቴ ግን አሁን የለም። ምስላት ቆይ ብላ ሆስፒታል ይዛኝ ሄደች። ሆስፒታል ይዛኝ ስትሄድ እርጉዝ ናት አላት። ግፋቤል አምስት ወር ተኩል ይሆናታል አላት። ከዛ በኋላ ለእሷ ለማስወጣት ነበር ይዛኝ እየሄደች ብታስወጣል ነበር። አምስት ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛኝ መጣች። ያለውን ነገር ለቤተሰብ አልነገረችውም። ለዶክተር በወንድምሽ ተደፍረሽ እንደሆነ ውለድ ሲላት ከወንድሟ ተደፍራ የጤና እክል ሊያጋጥማት ይችላል ለአሁን አካል ጉዳተኛ ለማስረዳት አልሞከረችው ማለትሽ? ለዶክተር ለማስረዳት ሞክራለች፣ ግን አምስቶር ተኩል አልፎታል ትፎታለች አላት። ከወንድም እንደሆነ ነግራ ዶክተሩ ትቀጥላለ አምስቶር ተኩል ስላለፈ ትሞታለች አላት። ትሞታለች፣ ስለዚህ ትውለደዋል። ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ ሁሌ እንዲሆን አልተፈቀደም። በቃ እየተዘጋበት፣ ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል በቃ ማውራት የሆነ እድሜያቸው አለ አይደለም እንዳይናገር በቃ ጸጥ፣ እንዲህ የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ ሄጄ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎ ያደገው። እሺ ማለት እሱንስ ምን አሉት? ቤተሰብ ምን ቀጡት? ይህን በማድረጉ ምንም አልቀጡት? ኒወል ሻቢ ባየ ይሄ ነገር እንደተፈጠረ፣ እሱ ከኔ ቀድሞ ስራ አግኝቶ ሄደን። የት እኔ አምስተኛ ክፍል እያለሁ ነበር ይሄ የተፈጸመው እና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላውቅ ምንም አይመስለኝም ነበር። እህቴ ነበር ትሪት ምሳደርገው ከዛ እህቴ። ሰላም ሰላም፣ ውድና የተከበራችሁ የዘቲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ እንደሰማችሁት በጣም ተአምር ነው። እግዚአብሔር ይቅር ይበለን። እንደዚህ አይነት ነገርም አለ ከወንድም ወልዳ እንግዲህ ቤተሰብ ስማችን እንዳይቆሽሽ በማለት እሷን በመደብደብ ልጇን በመደብደብ መሰቃየት ላይ ትገኛለች። የሀያ ስምንት አመት ልጅ ኦቲዝም ታማሚ እያሳደገች ያለች እናት እንዲሁም ደግሞ በድብድብ በጣም ነው የሚያሳዝን። በጣም ነው ቅስሙ የሚሰብረው። እንግዲህ ይሄንን እንዴት ታውታላችሁ? ውድ ኢትዮጵያን ማለት ነው በጣም ቻላ አቅምኔ ቃል አጥሮኛል ማለት ነው በጣም ያሳዝናል። እኛ ኢትዮጵያን ችግራችን ይሄ እኮ ነው። ወንጀል ሲፈጸም ጊዜ ገና የአስራ አምስት አመት ልጅ እያለች የአምስተኛ ክፍል ተማሪ እያለች ወንድሟ ታላቅ ወንድሟ ሲደፍራት ጊዜ ዝምበይ ዝምበይ ብለው አፋፍ አድርገው እንደዚህ ይኸው ዛሬ አልፎ ተርፎ ከሱም አልፎ እየደበደበ እየቀጠቀጠ እናት አባት እያሉ ቤተሰብ እያለ ይሄን አክል እያሰቃየን ያለ በጣም የሚያሳዝን ነገር ብቻ፣ እግዚአብሔር ይፍረድ እውነት ኢትዮጵያ ውስጥ በቃ አላቅ ምን እንጃ፣ እኔ ምን እንደምል ቃል አጥረኝ። ስለዚች ልጅ ና ታሪኳ በጣም ብዙ ነው እንግዲህ፣ በጣም የሚያሳዝ ነው። አሁንም የተቀጠቀጠች ትገኛለች ማለት ነው። ሰውነቷ እንዳለ በላልዟል ማለት ነው። በፎቶ አለ የተደበደበችበት፣ የተቀጠቀጠችበት ስም ሰውነቷ ምን እንደሚመስል ያማል። ብቻ ከባድ ነው እውነት ሴ እና ክል ተጨካክለናል። ኢትዮጵያውያን ሁላችሁም ትምህርት ውሰዱ ከዚህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ ለዛሬ ይሄን ይመስላል። እንግዲህ ይላችሁ የመጣሁት የታሪኳ ብዙ ነው፣ ግን ቀን ሾው ነው ማለት ነው። በጣም ነው የሚያሳዝን፣ በጣም ነው የሚከብደው፣ ለማመን ሁሉ ለመስማት ሁሉ ማለት ነው ይከብዳል። ቤተሰቦች እናትና አባቴ እንደ ውሻ ያደርጉታል። ታላቅ ወንድሜ እንደፈለጉ ነው የሚደበድቡት፣ እንደፈለጉ ነው የሚያደርጉት እና ተጽዕኖ በዛ፣ በጣም ዱላው ድብደባው በዛበት። ይሄ ነገር ሲበዛ እኔ ምንም በቃ መቆጣጠር አልቻልኩም። ብዙ ጊዜ ደም በደም ሆኖ አገኘዋለሁ። ምን ሆኖ ነው ስልምላሽ የሚሰጥኝ ሰው የለም። መጨረሻ ላይ አሁን ከፍ ካለ በኋላ አሁን ወደ አንድ አመቱ አካባቢ አንድ ሰው መንገድ ላይ አገኘኝ፣ ኤን ጂ ኦ የሚሰራ ሰው አገኘኝ እና በቃ ሙሉ ታሪክ ነገርኩት። በፊት ለሰው አልናገርም ነበር ምክንያቱም ሰው የተከበረ ቤተሰብ ልጅ ናት ብሎ ስለሚያስብ ማንም ሰው አይረዳም የማወራውን ነገር ከዛ ለሰውየው ስነግረው በቃ አንዳንድ ነገሮችን እንፈልግለታለን አለኝ። ከዛ መከኒሳ ወደ አቦ አካባቢ ካቶሊክ ድርጅት ውስጥ አስገባሁት። ካቶሊክ ድርጅት ውስጥ አመት ከአምስት ወር ተቀመጠ። አመት ከአምስት ወር ተቀምጦ ልክ በሆነ ታይም ላይ ይቀያየራሉ ሰዎቹ። ሰዎቹ ተቀያይረው አንዱ ሌላ ቦታ አንዴ ሌላ ቦታ ሙቪ ያደረጋሉ። በዛን ሰዓት ልጅ ወጥቶ ጠፋብኝ። እኔ እንዲሄጄን አየው ነበር